ከዓለም አቀፍ የከፍተኛ ትምህርት ተቋማትና የምርምር ማዕከላት ጋር በቅንጅት በመስራት ወደ ተግባር ሳይንስ ዩኒቨርሲቲነት ለመሸጋገር በትኩረት እየሰራ መሆኑን ወሎ ዩኒቨርሲቲ አስታወቀም። ዩኒቨርሲቲው ከሌሎች የምርምር ተቋማት ጋር የሚኖረውን ግንኙነት ለማጠናከር እንደሚሰራም ተገልጿል። ደጀናምባቸው ዝርዝር ዘገባ አለው። የከፍተኛ ትምህርት ተቋማት ዓለም አቀፋዊነትን ከማስፋትና ተወዳዳሪነትን ከማሳደግ አንጻር ተቋማቱ ጊዜውን የዋጀ የሀብት አጠቃቀም ስርዓት እንዲዘረጉ ይህንንም ተግባራዊ እንዲያደርጉ ትምህርት ሚኒስቴር ሲገልጽ ይስተዋላል። ዩኒቨርሲቲዎች የዓለም አቀፍ ግንኙነትና አጋርነትን የሚፈጥሩባቸው መርሆች ከአገራችን ስትራቴጂክ ፖሊሲ ጋር ግንኙነት ካላቸው አገራት ዩኒቨርሲቲዎች ጋር መሰረት ያደረገ ነው። ወሎ ዩኒቨርሲቲም በዓለም አቀፍ ግንኙነቱ ኤምባሲዎችን ዲያስፖራዎችንና በዩኒቨርሲቲው ለሁለተኛና ሶስተኛ ዲግሪ ወደ ውጭ የሚሄዱ መምህራንን ተጠቅሞ ዓለም አቀፍ ግንኙነትን ይመሰርታል። ሀገራትና የትምህርት ተቋማት የምርምር ማዕከላትና እንደዚሁም ኢንዱስትሪዎች የተለያዩ ሀገራት ላይ የሚገኙ ጋር በተለያየ መልኩ የዓለም አቀፍ ግንኙነቶችና አጋርነቶችን እንፈጥራለን። ለምሳሌ በዋናነት አሜሪካ ያሉ ዩኒቨርሲቲዎች ጋር ራሻ ውስጥ ያሉ ዩኒቨርሲቲዎችና የምርምር ተቋማት እንደዚሁም ኢንዱስትሪዎች አሉ። ለተማሪዎቻችንና አታችመንት ለመምህራኖቻችንና አታችመንት እንደዚሁም ፕሮዳክታቸውንም ወደኛ አምጥተው ሎካል ፕሮዲስ ማረግም የሚፈልጉ ኢንተረስት ያላቸው አሉ። ከዚህ አንጻር እንዳልኳቸው ከአውሮፓም ከአሜሪካም፣ ከአውስትራሊያ የተወሰኑ ዩኒቨርሲቲዎች ጋር ግንኙነት አለን። እነዚህ ግንኙነቶች በተለያየ መልኩ ነው የምንፈጥራቸው። አዳዲስ አሰራሮችን በመዘርጋትና ከዓለም አቀፍ ተቋማት ጋር ግንኙነቱን በመፍጠር የተሻሉ ተግባራትን ማከናወኑ ይነሳል። በዓለም አቀፍ ግንኙነቱ ከአሪዞና ስቴት ዩኒቨርሲቲ ጋር በቅርበት እየሰራ መሆኑ አንደኛው ማሳያ ተደርጎ ይወሰዳል። አሪዞና ስቴት ዩኒቨርሲቲ ጋር ከሁለት ዓመት በፊት ጀምሮ ዩኒቨርሲቲያችን ፓርትነርሽፕ ስታብሊሽ የማድረግ ሂደት ጀምሮ ባለፈ ነሐሴ አካባቢ ላይ ኦፊሻል የሆነ ሚሞራንደም ኦፍ አንደርስታንዲንግ ከዩኒቨርሲቲያችን ጋር ተፈራርመናል። በሶስት ዙር በሶስቱም ካምፓሶቻችን ያሉ አመራርም ከመምህራን ተጨምረን በተግባር ማስተማር ማለት ምን ማለት ነው ዩኒቨርሲቲ ኦፍ አፕላይድ ሳይንስ መምህራኖች ኮርሶቻቸውን እንዴት ተግባር ተኮር ማድረግ ይችላሉ የሚለውን እና ከካሪክለም ጋር የተያያዘ ሰፋ ያለስልጠና ሰጥተውልን ነው የሄዱት ስ ፓርነርሽፕ with አሪዞና ስቴት ዩኒቨርስቲ ከወሎ ዩኒቨርስቲ ጋር በፈጠርነው አጋርነት በልዩ ልዩ ፕሮግራሞች አብረን እየሰራን ነው፣ አሁን ለስልጠና የተገኘሁበትን ጨምሮ ማለት ነው። ይህ አጋርነት ወሎ ዩኒቨርስቲ በመማር ማስተማሩ ወደ ተግባራዊ ዩኒቨርሲቲ የሚያደርገውን ሽግግር የሚያሳልጥ ነው። ስልጠናውም የአሪዞና ስቴት ዩኒቨርሲቲ ልምዱን በማካፈል ትርጉም ያለው ነው። ከአሪዞና ስቴት ዩኒቨርስቲ ከዚህ ቀደም በነበረው ግንኙነት በተለይም ደግሞ ሰላም ላይ ትኩረት ተደርጎ ሥራዎች እንደተከናወኑ ይነሳል። ከዩኒቨርስቲው ጋር የተጀመረው የጋራ የአሰራር የልምድ ልውውጥ እና ሌሎች ተግባራት ወደፊትም ከሥልጠና ባሻገር ተጠናክሮ የሚቀጥል ስለመሆኑ ተገልጸዋል ከስልጠና ባለፈ በምርምር ፕሮጀክቶች ፈንድ በማድረግና ለማፈላለግ በሚደረጉ ጥረቶች፣ በጤና፣ በምህንድስና፣ በዲዛይን፣ በሳይንስና በመሰረታዊ ትምህርት በትብብር እንሰራለን። በተለያዩ ፋክልቲዎች አጋርነታችንን አጠናክረንም እናስቀጥላለን። በማህበራዊ ሳይንስና በቴክኖሎጂም አብረን እንሰራለን የሚል

ሌሎችንም ኮሌጆች ለጆፕ ማርኬት ሬሌቫንት ሆነው እስከተገኙ ድረስ የኢንጌጅ አድርጎ የማሰራት ሂደቱ አብሮ የሚጨምር ነው። ስለዚህ ለሁሉም እኩል ፎከስ እንሰጣለን፣ ግን ደግሞ ፕራዮሪቲ የልህቀት ማዕከል ስንል ፕራዮሪታይዝ የምናደርጋቸው ደግሞ ይኖራሉ። ይሄ እንግዲህ መንግሥትም በየሎኬሽኑ ፕራዮሪታይዝ ሲያደርግ የራሱ አላማና የራሱ ዳታን ቤዝድ አድርጎ ስለሚሆን በዛ አንጻር እንጂ ሌሎቹን ኮሌጆችም እኩል ፎከስ ስትን ምንሄድበት አግባብ ነው የሚኖረው። ከፍተኛ ትምህርት ተቋማት መንግሥት ከሚበጅትላቸው በጀት ባለፈ በሚፈጥሯቸው ዓለም አቀፍ ግንኙነቶች አሰራሮቻቸውን አጠናክረው ለማስቀጠል ምቹ ሁኔታዎችን ይፈጥራሉ።